ቆንጆ ቡላ በክትፎ ነው የምንሰራው። ብቻውን ራሱ በጣም ነው ያምረው። ከጣፋውስ ጫልቱ ቤት ነው የምታገኘው። ይሄ ምንድነው ጥቁሩ? ቡነ ቀላ 32 አይነት የሙቀህ ላዘጋጫል። እዚች ውስጥ ሙሊ የምትወዳት ነገር ነው ያለችው። ጧት ባሏን ታበላለች። በኦሮሞ ባህል የአንድ ህብረተሰብ ታሪክ በአንድ ሳህን ያቀርባል። ቤተሰቦቻችን በእልፍኝ ገበታ ጉድ ጉድ የምንልበት ሰዓት ላይ ያለ ነው። ዛሬ ለየት ያለ ቡላ በክትፎ እንሰራለን። እሱን ደግሞ የምትሰራለን ሼፍ ጫልቱ ናት፣ እዚህ እልፍኝ ገበታችን ውስጥ ተገኝታለች። እንኳን ደህና መጣሽ ጫልቱ። እንኳን ደህና ቆያችሁ። በጣም እናመሰግናለን ስለመጣሽ። ቡላ በክትፎ አሁን በጣም እየተለመደ ነው ከተማ ውስጥ አይደል፣ በደንብ እየተበላ ያለ ምግብ ነው እና እሱን ነው እንሰራለን የተባባል ነው ግን ደግሞ ሞልተሸዋል ምን ምንድናቸው ያሉት እዚህ ጋር? እሑድ ቤት በጣም ስለ ስለጋብዛችሁ ከልብ አመሰግናለሁ። ያመጣሁት ይሄ የኦሮሞ ወይም የኢትዮጵያ ባህላዊ ምግብ ነው። ወተት አለ፣ ጭኮ አለ፣ አለቀላ አለ። እንደገና ደግሞ እዚህ ጋር መርመሪያ አለ፣ ሸከካ አለ፣ ፊኒና አለ። በዚህ ደግሞ ማቀርበው በአሁኑ ሰዓት እየተለመደ ያለው ቡላ በክትፎ ነው እና እኛ አልጠበቅኩም ነበር፣ ማለት የሁሉ ነገር ይመጣል ብዬ ደግሞ እንዳልሽው እነጨኳሉ ወተት አለ በጣም ተወዳጅ ምግብ ነው። ዛሬ በ ፏ ነው የሚለው ቤተሰቡ። በጣም እናመሰግናለን ጫልቱ። እንዴት ነው የምንሰራው? ምንድነው የምናደርገው? መጀመሪያ ይሄ የተፈጨ የክትፎ ስጋ ነው። ይሄ ሚጥሚጣ ነው፣ የራሴ ፕሮዳክት ነው። ጫልቱ ባልትና የሚባል ፕሮዳክት ስላለኝ ይሄ ሚጥሚጣ ነው። ሚጥሚጣ ታዘጋጃለሽ። ኮረሪማ ነው፣ የራሴ ነው። ይሄ ጨው ነው። ይሄ ቆንጆ የኮፈሌ ቅቤ ነው የሳር ቅቤ ነው። በጣም በዳቦም ትበለዋለህ። እሺ ቆንጆ ነው። ይሄ ደግሞ ቡላ ነው። ቡላው ደግሞ ከሲዳማ ነው የመጣው። ቆንጆ አማሮ ቡላ ይባላል። አማሮ ቡላ ቆንጆ ውሃ ያነሳል፣ ያጠግባል። በጣም ቆንጆ ነው። እሺ እዚህ ጋር ወተት ነው ያለው። ወተትና ቡላን በጠብጣለ ነው ግባቱ። ለምሳሌ ወተት በጠብጣው መጀመሪያ እሺ። በጣም ደስ ይለኛል። ቤተሰቦቻችን ማስታወሻ ያዙ። ቆንጆ ቡላ በክትፎ ነው የምንሰራው። ተከታተሉ። እንጀምር። ላግዙሽ። ዝግጁ ነኝ አ ደስ ይለኛል። እሺ። እኔ ቡላ ጨምርል። እሺ። እዚህ ምን ያህል ነው ወተቱ? ወተቱ አንድ ስኒ ከግማሽ። ልምታው ልምታው። ትንሽ መስሎኝ ነበር ሳይሆን፣ ግን አይ ብዙ ቤተሰብ ሰብ ያበላል። በዚህ ሞላ በዚህ እንዲሞላ ነው የምሰራው። ሲሰራው ይበዛል ማለት ነው አ ጫልቱ የጤና ባለሙያ ነሽ አይደል? በፋርማሲስት ተመረቀሽ፣ ረጅም ዓመት እንደሰራሽ ሰምቻለሁ። እንዴት ነው ወደዚህ የተቀየሽ ወደ ምግብ ስራ እንደገባሽ? እኔ ከድሮ ምግብ መስራት በጣም ወዳለሁ፣ ከልጅነት ጀምሮ ኦኬ። ምግብ መስራት ያዝናናኛልና ያው እኔ ወደዚህ ምግብ የመጣሁት አራት ዓመት ጤና ጣቢያ አራት ሁለት ዓመት ደግሞ ግል ሰርቻለሁ፣ በፋርማሲ ሙያ ማለት ነው። አዎ ያው ብዙ ጊዜ አሜሪካ ነገር ለመሄድ ሞክሬ ነበረ በጣም በጣም እንደኔ ቤተሰቦች ሀስል ያደረገ ያረገ ነገር ምንም የለም። ውጭ መውጣት ፈልጋለች ከልጅነቴ ቤተሰቦችም ሰዎችም ስለሚመኙልኝ እሰራለሁ በጣም ምንም ስራ ስሪ ካልከኝ ዝቅ ካልኩኝ እሰራለሁ በጣም እና ሁሉም ለእኔ ስለሚመኝልኝ እግዚአብሔር ፈቅዶ፣ አልተሳካለኝም። ብዙ ሞከርኩ። በኬንያ ሞከርኩ። ዲቪም ደረሰኝ፣ ዲቪም ተገዛለኝ። መጨረሻ ላይ ደግሞ በሜክሲኮ ለመሄድ ፕሮሰስ ነበረኝ ና በህገወጥ መንገድ በህገወጥ፣ እዛ ብር ተበላው ፓስፖርቴን ተበላው። በፊት ከኔ በፊት የነበሩ ልጆች ግን ሄደዋል። የእኔ ሰዓት ላይ ግን ብዙ ሰው ዲፖርት ተደረገ። በቃ ቤተሰቦች አርፈሽ ቁጭ በይ በቃ እዛ ስሪ ምናምን ሲሉኝ እኔም ምንድነው አሜሪካን ሀገር ከሄዱ ያው መስራት ነው አይደለ ብዬ ምን ካፌ አልከፍትም ብዬ ካፌ ከፈትኩኝ። በጣም ብዙ ፕሮሰስ በኋላ ተስፋ ቆርጠሽ ማለት ነው 2009 ካፌ ከፈትኩኝ ካፌ የምከፍትበትን ብር ወንድሞቼ ናቸው የሰጡኝ እሺ ከዛ ሻሸመኔ ላይ ካፌ ከፈትኩኝ በቃ ከተማው ጠቅላላ እኔ ጋ ነበር የሚበላው የባህል ምግብ እኔ ነኝ አንደኛ የጀመርኩት ቂጣ በጎመን ገንፎ ጭኮ መርመሬ በቃ ከፈትኩኝ እንደዛ እየሰራው እየሰራው በመሀል አገባው ሳገባ ያው እርግዝና ዋለ ህመሙ አለ ለሰራተኛ ተውኩኝ ልክ አገግሜ ስመጣ ደንበኞቼን አጠዋቸው ሲለወጥኩ ከባድ ነው። ከዛ ስራው ማድካሚ ስለሆነ ባለቤቴም ብዙ አልወደደውም ነበረ። በዛ ሰዓት በቃ መዝጋት አለብሽ አለኝ። ዘጋሁኝ፣ ቤት ውስጥ ገባሁኝ። ቤት ከገባው በኋላ ደግሞ ስራ የለመደ ሰው በጣም ከባድ ነው። የእሱ ልጅ መጠበቅ ማለት ነው። ዝም ብዬ ቤት ውስጥ ኦንላይን በሶሻል ሚዲያ ምናምን ባልትና ጀመርኩኝ። ከዛ ጓደኞቼ አሜሪካ ካናዳ፣ አውስትራሊያ አብሮ አደጎቼ ወደዱልኝ ማለት ነው። ቤት ውስጥ በቃ ልጆች እያሳደሱ ማንም ሰው ሳይሰጠኝ ሰባ አምስት ሺ ብር አገኘ ባልትና ብቻ ሰርቼ። ከዛ በዛ ብር አሁን ወደ ባልትናው ልገባ ነው ስል ብዙ አድካሚ ስለሆነ ብዙም ሰው አልወደደልኝም ነበረ። ኮስሞቲክስ ቤት ከፈትኩና ዱባይ ታይላንድ እየሄድኩ ኮስሞ ማምጣት ጀመርኩ። ከዛ እሱም ዶላሩም ሲቀር አይም ያዋጣኝ ምርት ነው ብዬ ወደዚህ ምርት ገባውኝ ማለት ነው። እነዚህን ስራዎች ግን መስራት እየቻልሽ እንዴት ነበር አሜሪካ የተመኞሽ ዛሬ በዛ ልክ ካለሽ ብዬ ነው። እዛም ብትሄድ ያው ዝቅ ብለ ነው። በጣም ከዚህ የበለጠ ነው እንደም እዚህ ሀገር ትንሽ የሰው ኃይልም ስለምታገኝ በሰውም ታሰራለ። እዛ አገር ግን ሲስተሙ ስለመግባት ራሱ በጣም ከባድ ነው ገባ ግን ያው እዛ ሄደ ትሰራለ ብዙ። እንደውም ብዙ አሜሪካ አሜሪካንም ብዬ ብዙ ብሮችን ሁሉ አጥፍቻ ያለው የሚገባ ምን ትዛ ላይ ምሰለች ስለ አሜሪካ ስታወሪ ቢያቆን ዳንኤል ክብረት አንድ ጽሁፍ አይቼ ነበር፣ ያቸውን ስላላደረክልኝ አመሰግናለሁ የሚልና አንድ መኪና ውስጥ ገብቶ ያዩ ጥቅስ ነው። እና እንዴት ነው እንደዚህ ልትለጥፊ የቻል? ብዙ ሰዎች ስላደረክልኝ አመሰግናለሁ የሚሉት ሲሏት፣ እሷ በጣም አሜሪካ ለመሄድ ብዙ ትሞክር ነበረ እስክ ብቃ ህይወቷ ሙሉ የሞከረ የሴት ናት፣ አሜሪካ ለሚሄድ ማለት ነው። እና እንደ አጋጣሚ ግን አልተሳካላትም። አብሯት ያሉት ወንድሞቿ ሁሉም ወጡት፣ አሜሪካ ማለት ነው። አጋጣሚ አያቷ ይሁን አባቷ ኢትዮጵያ ውስጥ ላለ ልጅ ብቻ ንብረቴን በሙሉ አወርሰዋለሁ ብለው ይናገራል። እና በዛ ሰዓት ኢትዮጵያ የቀረችው እሷ ብቻ ነች፣ ሁሉም አሜሪካ ወጥቷል። ሁሉንም ንብረት ወርሳ በዛ ቢዝነስ ሰርታ ትልቅ ደረጃ እየደረሰች ሴት ናትና ስላላደረክልኝ አመሰግናለሁ ብላ ነው መኪና ላይ የለጠፈችው። አንዳንዴ የማይደረጉ ነገሮች ለበጎ ናቸው። እውነት ነው፣ ያ እግዚአብሔር ሲጠነቀቅልን ነው። ከዛ በኋላ ወደ ሬስቶራንት ስራ ገባሽ? ከባንት ነው በኋላ እንደዛ ያልኩኝ፣ ከተማ ላይ ሀዋሳ ፒያሳ መሀል ከተማ ላይ ጫልቱ ባልትና ብዬ ከፈትኩኝ። ኦኬ ብዙ ሰዎች ከኔ ይወስዳሉ። ዩኒቨርሲቲ ይገባል፣ ሆስፒታል ይገባል፣ ሆቴል ይገባል። የኔ ፕሮዳክት ማለት ነው። እንደዛ ያልኩኝ አዲስ አበባ ብዙ ከስተመር ነበረኝ። አዲስ አበባ አንድ ቀንም ገባለሁ ብዬ አስቤ አላቅም፣ ግን ሀዋሳ ነበር ከስተመሮቼ። ብዙ ከስተመር ለምን አዲስ አበባ ገቢም፣ አዲስ አበባ በጣም ስራ አለ ምናምን ነበረ። ግን እግዚአብሔር ፈቅዶ ዝምብዬ ቤት ተከራይቼ ሰባ ሁለት ከፈትኩኝ። ኦልሞስት አሁን ሁለት አመት ሆነኝ። ጥሩ ነው ኬቴሪንግ ነው በብዛት የሚሰራው። ሰርግ እሰራለሁ፣ ለወላዶች ፕሮዳክት አቀርባለሁ፣ ብራይዳል አቀርባለሁ፣ ወደ ውጭ ፕሮዳክቶቹን እነዚህ ዱቄቶቹን እልካለሁ። ሰርግ ሲኖር ደግሞ እንደዚህ ብዙ አይነት ፕሮዳክት አቀርባለሁ። ደስ ይላል። አይ በጣም ትልቅ እድገት ነው። አሁን ላይ በጣም ኬቴሪንግ ላይ ነው በጣም ጥሩ ውጤት እያመጣ ያለው ማለት ነው። ምን እናድርግ? ይህን ነገር ይጨመርበት ወይስ ጨው እንጨምራለን እዚህ ውስጥ? ተንፈሩት ይዚ፣ ባዶ ሆነ የፈለው እዚህ ጋር ቤተሰቦቻችን። ከዛ እሺ እኔ ላገንፋለ፣ አንተ ጨምርልኝ። ይበቃዋል። ግን ይሄ ለቂ ነው። በዚህ እቃ መሙላት አለበት። ካልሞላ አያምርም እቃውም ራሱ ትልቅ እኮ ነው ግን በጣም ያ፣ ቤተሰብ አንድ ላይ ተሰባስቦ ነው የሚበላው ቡላ። አዎ ቡላ በጣም ጠቀሜታ ያለው ምግብ ነው አይደል? አሁን ላይ አዎ፣ በጣም ብቻውንም ካርቦሃይድሬት ነው ግን ቆንጆ ነው፣ ለሰውነትም፣ ለጨጓራም፣ ለተሰበረ ሰውም ኃይል ሰጪ ምግብ ነው። ምንም ጎጂና ምንም የጎንዮሽ ጉዳት የለውም። በጣም ለጤና ተስማሚ ነው። ለስፖርተኞች አሪፍ ነው፣ ለህፃናቶች አሪፍ ነው፣ ለተሰበረ ሰው፣ ለወለደች ሴት፣ ለወገብ ጥግን እንሰት ስለሆነ ያው፣ እኔ በቪጅቴብል ነበር ማውቀው ቡላን ብዙ ጊዜ ግን፣ አሁን አሁን ላይ ቪጅቴብል የእንሰት ዘር አይደለም። አሁን ላይ ካርቦ በጣም ካርቦሃይድሬት ይባላል። እሺ እየወፈረ ነው። አዎ እየወፈረ ነው። ከክትፎ ጋርም አሁን ላይ በጣም ተለምዷል። አሁን ላይ በጣም ለዛም ነው እኔ ይህንን ያቀረብኩት ሰው እየወደደ ስለሆነ፣ እኔም ሱቅ በጣም ነው የሚሸጠው። ሰሪያለሽ አዎ ሰራለውኝ ለቢሮዎች ምናምን አቀርባለሁ። ሲያምርስ ይታይራል። የጤና ባለሙያ መሆንሽ እየጠቀመሽ ነው፣ ምግብ ከምታዘጋጃቸው ምግቦች ይጠቅማሉ፣ ጠቅያቸው። በጣም በጣም እየጠቀመኝ ነው። በተለይ እኔ በጣም የምታወቀው በጫልቱ ባልትና ውስጥ 32 አይነት የሙቅ እህል አዘጋጃለሁ። የአጥሚት ግን ምንም ካርቦሃይድሬት የለውም ውስጡ። ቅባት ዘር አለው ጥራጥሬ፣ አንተ የምታውቀው ሁሉ አለው። ለየት የሚያደርገው የደረቀ ጎመን የተፈቀፈቀ የደረቀ ስኳር ድንች፣ ዱባ። ሌላው ይህ ጥራጥሬ ማንም ሰው የሚያቀው አረግበታል። በሱ ይታወቃለሁ። በጣም ቆንጆ ነው። 32 አይነት በሱ ነው የምታወቀው። በጣም ብዙ ነው። 32 አዎ። ምን ያህል ነው የሚዘጋጀው? እንደ ተለመደው ማለት ነው። ሁሉም ቤት የሚዘጋጀው? ሁሉም ቤት 15 ያቀርባሉ። የተለመደ ይሄ፣ ግን የራሴ አርት ነው። የራሴ ፕሮዳክት ነው። በቃ ቆንጆ ነው። ለህፃን ከስድስት ወር ጀምሮ ህፃናቶች ለወለደች እናት አሪፍ ነው። በቃ በጣም ደስ ይላል። ያ አላግዝሽ? አዎ በቃ በስሏል። እሺ እንክደንና ክትፏችንን ሁላ ሲሰራ አይቻል አቅምና ደገርሞኝ አያምርም እንደገንፎ በጣም ያምራል። ያለ የሚፈልግ ይመስለኝ ነበር። ዱቄት ከባድ ነው። ይሄ ግን በጥብጠ ላም እንዲል እንዳይጓጉ ልብ እንትን ማለት ነው። ያው በወተት ስለሰራው ቃናው ራሱ ደስ ይላል። ወተቱ ነው እንደዚህ እያረገው ያነጣው። አዎ ብቻውንም መስራት እችላለሁ፣ ግን እኔ ወተት ስለምወድ ነው። ይህቺ እንዲህ ትቀመጥ እና ከዛ በዚህኛው ደግሞ ቅቤ አድርገን ሚጥሚጣ ማምጣ ክትፏችንን እንጠብሳታለን። ለክትፎ ለብ ለብ እናደርጋለን። አይ ከዛ ኮማት እናለካይ። ከባድ ነው። ቆንጆ ሚጣ ነው፣ ሳይበላ እንደዚ። አቢጆ ሻሸመኔ ነው ቶልሽ ያደግሽው? እንዴት ነበር አስተዳደገሽ? ቤተሰብ እናንተ ጋር የተለየ ነገር? አባቴ ሻሸመኔ ላይ በጣም የታወቀ አባት ነው። አስታራቂ ነው። ክትፏችንን እንጨመራለን። ስለ አባትሽ ነገረኝ እስኪ። ዛሬ እንደውም ቤተሰቡ ስለ እርቅ ነው እያወራ እየተያየ ያለው ስለ እርቅ፣ ስለ ሸምግልና። ያንቺ አባት ደግሞ የሀገር ሽማግሌ፣ አስታራቂ ነበሩ። አባታችን በጣም ሰው ያስታርቃል። የተጣላ ሰው፣ ገሎ የመጣም ሰው የመፍትሄ ሰው ነው፣ እና እንደዚ አይነ ማህበረሰብ ውስጥ ነው ያደግኩት። እየው አሁን ቅቤን እንጨምርበታለን። አስማማም ቅቤ ክትፎ እንገለብጣለን። ቤተሰቦቻችን፣ በጣም ፈጣን ምግብ ነው። እንዳያችሁት ቡላው በቀላሉ ነው የተሰራው። ይህ ምሳ ትል ቁርስ አትል፣ ኤኒታይም የትኛውንም ሰዓት ትበለዋለ፣ ምንም ሰዓት ትበለዋለ። አሁን ላይ አዲስ አበባ ላይ፣ የትኛውም ከተማ ላይ ቡላ በክትፎ የተለመደ ነው። ድሮ አለ ግን ይሄ ነገር አሁን የመጣው አሁን የመጣው ግን ያው ሁለቱም ሄዶ ሄዶ ይህም ቆጮ ነው። ያም ስጋ ነው። ያም ስጋ ነው። ያው ክትፎ በለው በቃ። እራሱ ብዙ ጊዜ በሚጣ ነው የሚጣፍጠው። እዛ ላይ ስለበዛ ትንሽ ነው የማደርገው። እዛ ስጋው ብቻውን እራሱ በጣም ቤተሰቦቻችን እንዳያችሁት ነው ቡላ በክትፎ በጣም ፈጣን ምግብ ነው። ለቁርስም ይሆናል፣ ለተጎዳ ሰው ለወለደ ሰውም ይሆናል። ክትፎም ቡላውም ሲሰራ በጣም ፈጣን ስለሆነ ነው ቶሎ ይጨርሳ፣ ደስ ይላል። ስለዚህ ማቅረብ ነው ለቤተሰቦቻችን፣ እናቀርባለን። ግን እዚህ ጋር በጣም የገረመኝን ምግብ አይቼ ነበር፣ ጫልቱዬ። ያ ምንድነው ውስጡ ያለው ምንድነው? ቅቤ ያለው። እሺ፣ ይሄ ምንድነው ጥቁሩ? የተጠበሰ ተጠበሰ። ቡና፣ ቡና ነው። እኛውን ቡና ስንቆላ ብረት ምጣድ ላይ ነው አይደል? ይህ ቅቤው ራሱ ነው ቆልቶት አልቆለት እዚህ ጋር አንዷን ቡና አንዷን ቡና ራሱ ከበላ ድብርት ነው የሚያስለቅቅ በእውነት በእውነት እንደ ቾኮሌት በላው ሱስ ነው የሚያስይዘ ይሄ በጣም አታገኘው በአመት በሁለት አመት እንኳን አታገኘው ሲታይ በጣም ነው የሚያምረው ቅድም እያየሁት ግራ ገብቶኝ ነበር ምንድ ነው ይሄ ነገር ያልኩኝ ለሰርግ ቡነ ቀላ ቡነ ቀላ ለምን አይነት ዘገጀ ነው የሚቀርበው በብዛት የትኛውም እርቅ ላይ በኦሮሞ ባህል እርቅ ላይ ሰርግ ላይ ትልቅ የከበረ ሰው አማች ምናምን ሲመጣ ይህን ነው ተሰርቶ የሚቀርብልን። ለእርቅ እንዴት ነው ይሄ ከመጣ መታረቅ ግዴታ ነው። በጣም ወደ በተለይ ቦረና ደግሞ የኦሮሞ ሀንገፋ ነው። በጣም ትልቅ የባህል ምግብ ነው። በጣም ሲወደዋ ነው። ሲሰራም ተጠንቅቀ ነው። ሲቀርብም ደግሞ ሰው ወዶት ነው የሚበላው። በቃ በጣም የሚወደድ ምግብ ነው። ደስ ይላል። እናቀምሳችኋለን እና ቤተሰቦቻችን ሁሉንም ነው የምናቀምሳቸው እነዚህ እሱ ጠጅ ነው። ጫልቱ ጠጅ ይባላል፣ ጫልቱ ብርዝ ይባላል። ንጹህ ማር ነው። ምንም ስኳር አልጠቀምም። ንጹህ ቆንጆ የማር ብርዝ ነው የምሰራው። በጣም እናመሰግነው ለእኛ ስላመጣችልን። ቤተሰቦቻችን ብዙ ምግብ ነው የመጣው ዛሬ። ዝች ጋር በፍጥነት የሰራናት ቡላና ክትፎን ያለው ቤተሰቦች ይበላሉ፣ ትበላላችሁ። ቤት እያዩ ነው ያሉ ቤተሰቦቻችን ደግሞ ይሰራሉ ማለት ነው። ቤተሰብ የዛሬው መቼም ሮበት አለ ሮበት እንኳን እዚች ውስጥ ሙልዬ የምትወዳት ነገር ነው ያለችው። ምን አለች ጫልቱ ትባላለች። በጣም ቆንጆ ምግብ ቤት አላት። ባህላዊ ምግብ ቤት ዛሬ ደግሞ ቡላ ነገራቸው ስ ይህ እቃው በጣም ነው የሚያምር። አመሰግናለሁ። ምንድን ነው የሚባለው እቃው? ይሄ ጮጮ ነው የሚባለው የወተት እቃ። ይሄ ወተት የሚናጥበት ነው። ኦሮቦ፣ እሱም መናጫ ነው። የኛ ማቅረቢያ ነው፣ የወተት ማቅረቢያ። እሷም ራሷ በጣም ታመራለች። በጣም አመሰግናለሁ። ይሄ ወተት ነው፣ የረጋ ወተት የታጠነ ነው። በጣም ቆንጆ ጉበት የሆነ ወተት እርጎ ነው በቃ ጉበት

ሙሙ ይህ ነገር ጣሙ እጣሙን እንዴት ሊሆን ይችላል ብዬ ሁል ጊዜ አስብ ነበር። ክትፎ በእንትን አልበላም ሰምቻለሁ። እስከሚቀጥለው ሳምንት እንበላለን። የሆድ ቤት ላይ ነው። ከዚህ በኋላ ንበላው እርጎ፣ እውነትም ጉበት የሆነ እርጎ። እውነት ድምጽ ጠፋብሽ? አልጠፋም። በጣም ብዙ ምግብ ስላለ ብዙም ወዳችሁ እንዳይጠገብ

ይሄ መርመር ይባላል። የሚሰራው ከገብስ ነው። በማር እና በቂቤ ነው የሚሰራው። ውስጡም የሚጣ ኮረሪማ፣ በርበሬ እና ነጭ አዝሙድ አለው። በጣም ቴስቲ ነው። እነዚህ ጥዋት ላይ መጠቀም ትችላለህ፣ በሻይ መጠቀም ትችላለህ። ለምንም ነገር ቆንጆ ነው። ሁሌም ከቤት ባይጠፋ። ይሄ ደግሞ ፊኒና ይባላል። ይሄኛው መርመሬው ሲና መሮል አይመስልም? ኬክ ማለት ነው። ኬክ ነው። በጣም ሲና መሮል ይመስላል። እሺ እቺ ፊኒና ናት። ቋንጣ ደርቆ ይወቀጣል ወይ ደግሞ በማሽን ተፈይቶ በቂቤ በበሶ በማር ነው የሚሰራው። እሱም በጣም የከበረ ምግብ፣ ሁሌ ሴት ልጅ ጧጧት ባሏን ታበላለች። በኦሮሞ ባህል ሁሌ ተቀምጦ ባሏ ይህን ሳይበላ ስራ መሄድ የለበትም። በጣም ቆንጆ አዎ፣ ከአያቴን የወረስኩት እኛን አታለሉና እያበሉ። ይህ ደግሞ ሸከካ ነው። ሸከካ ባይዘዌ ውጭ ሀገርም ያውቁታል። አረቦች በጣም ያውቁታል የአረብ ምግብ ነው። ይህ ኦትስ ነው ወይ አጃ ነው የምንለው። እሱ ትንሽ ታምሶ የድሮ ሰዎች በእንትን ድንጋይ ነው የሚፈጨው። እኔ አሁን በማሽን ያስ እንትን ያልኩት ያ እንደዚህ ተደርጎ በቅቤና አለም ላይ ይታወቃል። ለዛ እንደ ብስኩት አጃ ስለሆነ አጃ ስለሆነ ምንም በጣም ቆንጆ ነው። በጣም የሚፈለገ ስፖርተኞችም ይወዱታል በጣም ቆንጆ ነው። አዩ፣ ፈዘዘች እቺ ደግሞ ጭኮ ናት። ጭኮ ብዙ ሰው ያውቃታል በቅቤና በበሶ የሚሰራ ነው። ግን ሞር በጣም ቆንጆ ጭኮ ነው እና ዳቦ ቆሎ አለው ጭ አይታችሁታል። ዳቦ ቆሉ አለ ውስጡገ እቺ ደግሞ አለቀላ ትባላለች አለቀላም ሁልጊዜ የማንም የኢትዮጵያ ብሔር ብሄረሰቦች ምግብ ናት። ግን ብዙ ቤት አይጠፋም፣ ተሰርቶ ይቀመጣል። እንግዳ ሲመጣሎ ስለሆነ ለምርቃት ምናምን ይጠቀሙ። ትልልቅ ሰው ሲመጣ ልክ እንደ ጭኮ ለምርቃት ለማስታረቅ ሰዎች እንትን ሲሉ ደቡብ አካባቢ ሴሪሞኒ ላይ ይሄኛው የቆሎዋ ትቀርባለች። በጣም ይጣፍጣል። ነው ደስ አይልም? ክሪስፒ ነቱ እራሱ ደስ ይላል። ልክ ነሽ፣ በጣም ነው ደስ የሚለው። ሱስ ነው የሚሆንብሽ። ይሄ ባጠቃላይ ሁሌ ብላቲ ቤትም ሆነ ልጆች ቤት ባይጠፋ ጥሩ ነው። ይሄ ካለ ረሃብ የለም በቃ። እሺ፣ ደግሞ ቡነ ቀላናት ቡነ ቀለዋ በጣም በጣም ደስ ትላለች። በቅቤ ነው የምትሰራው። ቡና ቀሏ የምትሰራው እቺ ቀዩ የቡና ፍሬው እሱ ደርቆ ተለቅሞ አዎ ሳይላጥ ተለቅሞ ከደረቀ በኋላ ቅቤ አንጠረሽ ካነጠርሽ በኋላ ዋናውን ቅቤ አንስተሽ ነው እንደገና ጥደሽ ላይክ እንደ ዳቦ ቆሎ ሲፍለቀለቅ የምትጨምሪው ቢያንስ ከአንድ ሰዓት ከሁለት ሰዓት በላይ ይፈጃል ይህም ቡና ቀላ ለመስራት ቡና ቀላው ራሱ ቅቤው ነው የሚጠብሰው አይቆላም ኢቤው ብቻ እንደ ስጋ ወይም እንደምን ቀቅላው እንዳብቁሉ ብዙ ጊዜ በጋለ ዘይት ውስጥ አይደል አፍልቅለን የምናወጣው፣ ወይም ችብስ እንደዛ ነው የሚሰራው። አንድ ጊዜ እንደውም አሁን የዛሬ ሁለት ወር ሰርግ ነበረኝ። ስካይ ስካይላይት እና ኬተሪንግ አዘጋጃ አለው ማዘጋጀው ግን የባህል ብቻ ነው ማዘጋጃ እና የሆነ በጣም ሳምበዲዎች ይሄ ቲካዊ ኩባያ የለም ሁሉን ምግብ ትተው እሱን ይዘው ሄዱ። እንዴ እኔ ወንድም ምን ሆነ ነው ምናምን ሰርጉ እኮ ያቻለም አይ ቢሆንም ለሌላ ሰው እንዲደርስ ይህም ምግብ የዛሬ 50 ዓመት ነው የበላሁት ታሪክ ይዘው ቴካዊ ይዘው ትሄዱ በቃ እንዳለ ሁሉም ሁሉ በቴካዊ አዎ በቴካዊ በቴካዊ ከዛ አሁን እየደወሉ ምናምን ቡነቀላ ይሉኛል በቃ አንድ ሰው ጭኮ ወይ ደግሞ ይሄኛውን ቢፈልግ ማዘዝ ይችላል አዎ ትቻለ በኪሎ በምንም ነገር ኤኒ ታይም ስቶር አለኝ ሰሜት ሰባ ሁለት አለኝ አዋሳም አለኝ አዲስ አበባ አበባውን ግሎባል ሆቴል ፊት ለፊት የድሮ አሁን ላይ የድሮ ግሎባል አሁን ላይ ኢትዮጵያ ሆቴል ፊት ለፊት ከባህል ገር ንጻ ጎነ እዛ ጋ ኤሉ ላይ ታገኘኛለሽ። አሁን አንድ ቴብል ላይ ምግብ ብቻ አይደለም ያቀረብሽው፣ ታሪክም ነው ያቀረብሽው። የሆነ ህብረተሰብ፣ የሆነ ህዝብ፣ የሆነ ባህል ነው። ያው እዛ ውስጥ አሁን ስለ ቡነቀላ ቡነቀላ ስናወራ ስለ እርቅ ስነ ስርዓቱ አወቀ። እያንዳንዱ አሁን ጠዋት ነው የሚበላው፣ ለምሳሌ ቤተሰብ ግንኙነት ጠዋት ተነስታ ታበላዋለች። ይሄንን ሳይበላ ያወጣም ምናምን ይሄ ለወለደች ይሄ ምናምን ስ የአንድን ህብረተሰብ ታሪክ በአንድ ሳህን ያቀር እና በጣም ቆንጆ አቀራረብ፣ በጣም ደግሞ ሚጣፍጣፍጣም ሁላችንም አንድ አይነት እንደሆነ የምታውቂው አሁን እኔ ይሄንን ደቡብ አካባቢ ገልቸዋል። ሁሉም ብሔረሰብ ይቀርባል። ያ አሁን በጣም የሚገርም ነው። እዚህ ሳይሆን ገርሞኛል። ተቀለነት ነው። ቆንጆ ነው። አሁን ቡነቀላ፣ ጅማ፣ ባህሌ ወለጋ፣ ቦረና አለ። በተለይ ቡና የሚመረትበት ሀገር ቦረና። እናመሰግናለን፣ እናመሰግናለን አንቺ ቤተሰቦቻችንም እናንተ ይህንን የመሰለ ምግብ ለተለያዩ ዝግጅቶች ለራሳችሁ ማዘዝ ከፈለጋችሁ ጫልቱ ጋር መደወል የሚጠበቅባችሁ፣ ሰሚት 72 እና ጎተራ አካባቢ አዲስ ነው አይደል ጎተራ ጎተራ ግሎባል ሆቴል ፊት ለፊት ከፍታለች። እየደወላችሁ ማዘዝ ትችላላችሁ። እኛ በጣም እናመሰግናለን። ቆንጆ ነበር። ቴንክ በጣም ጫልቱ እኔ